የቢዚ ስለሆንኩ ነው። አንዴ ምን ጠይቀኸኝ ነው? ንገረኝ። ለምን ንጹህ ሰው ከሆነ ለምን አካውንቷን ወሰደባት? ዘግቶባታል እንጂ አሁንማ። እርገጩ። ይህን አሌክስ የሚባለው ሁሉም እኔ ነኝ አልፈልግም ብዬ አስወጣዋት ነው። አንቺ ከሀያ አንድ ዓመት በታች ስለሆንሽ አላናግርሽም፣ ህፃን ልጅ አላወራም ብዬ አባረርኳት። ትክክል አይደለም። ሰላም ሲጀመር እኮ የዛን ቀን እኮ እዛ የገቡት እንኳን ታባርሃቸው ነው ሲጀምሩ ይምጣና ሰማሃልም እንዳለ ጽንፈኛ ጽንፈኛ ቤቶች ነው የሚገባው። ለምን አስበሻል? ሰላም አስበሻል? ቤዛ እንዴ ለወለድ ለዛጋ እኮ ነው ቁጭ ያለው። ከኩይል ያ ቤት ሁለት ከሁለቱ ጋር እኮ ነው የሚውለው። ልጁ ልክ እየሸቀለ ነው። ደግሞ የሆነ ቤት አይታችሁታል። አንዳችሁም ከኔ ጋር አልቆማችሁም ብሎ ሲነጫነጭ የነበረው ቲፎዞ እንትን እንዲህ ብሏል። ግን እኔ ደግሞ ምን ታቃላችሁ ምለው እያበላሹት ነው። በነገራችን ላይ አካውንት ማንም ሰው የማንንም አካውንት ማየት አይችልም። ባልና ሚስትም ባል የሚስቱን አካውንት ሀክ ማድረግ አይችልም፣ ሚስትም አትችልም። እና ስለዚህ ይሄ ልጅ ገና ትዳር ውስጥ ሳትገባችን ህፃን አካውንቷን እንደዛ ማድረጉ ይሄ ወንጀል ነው፣ በነገራችን ላይ ወንጀል ነው። የወዳቤ ልንገርህና ይህ ሰውዬ የሌብነት ስራ ነው እየሰራበት ያለች በዚች ህፃን ላይ ማለት ነው ልጁ ፊቱ ነው ህፃን የሚመስለው እንጂ ህፃን አይደለም። የሚናገረው ነገር ስሰማምን ስትል እድሜው ቢያንስ ከ25 እስከ 30 የሚሆን ሰው የሚናገረው አይነት አነጋገር ነው የምናገረው። ስለዚህ አካውንቷ መቆጣጠሩ እችልን ለፖለቲካ ለሆኔ ድራማ እየተጫወተባት ነው፣ ከእናቱ ጋር ተመካክሮ ማለት ነው፣ ከእናቷ ከልዩቷ እናት ጋር እናትዮ። አንደኛ አማራ ላይ ለመለጠፍ የፈለገችበት ዋና ምክንያት ያው ክራይብ ያደርግባት ያደርጋልና፣ ለዛ ነው አማራ ላይ ሄዳ ተለጥፋ አማራ እንዲጮህ ያደረገ አማራ እንዲጮህ ያደረገ ልጅ እናትዮዋ መጠየቅ አለባት። ልጅቷን አውተን ማለት ነው። ሌባ ነው፣ አካውንቷን ሀክ ማድረጉ ሌባ ነው። ልዩ ንት እኮ የአማራን ህዝብ ልክ እኮ ነው። የአማራ ህዝብ የሞተ ሰላሳ ሺህ መሰብሰብ ይችላሉ። ግን ኢትዮጵያ ውስጥ ብዙ ችግር አለ። ኦሮሞ ላይ፣ አማራው ላይ፣ ትግራይ ላይ ግፍ የሚደርስበት ብዙ አለ። ያን ላይ ተሰባስበው ሲያወሩ አታይም። የሰው ቁላና ምስ ላይ ግን ሀምሳ ሺህ ሆነው ጥርሳቸውን አግጥጠው ይቅርት አድርግ ልዩ ነው። እዛ ላይ ሲሆን በሰላሳ ሺህ ተቀምጠው ስለ አንድ ህፃን ልጅ በፎንቃ ያበደች ህፃን ልጅ እንትኗ በዚህ ወጣ በዚህ ገባ እናትየው እንዲሆንች እያሉ የመንደር ወሬ በቃ በሻ ስራ እንደሆነ መለስ አጀዝቦን እንደሄደ ነው የሚያሳየው። ከእውቀት ነፃ እንደሆነ ዊዶን ማይንድ አወፋ ቢዝነስ ገብቶ ከ እና ቁጭ ብለው የሚያወሩት ስራ ፈት ብቻ ነው። የአማራ ህዝብ እያለቀ ሀገራችን ብዙ ችግር ውጥንቅጥ እያለ በዛ ላይ ቁጭ ብለን ተስማምተን አናወራ፣ ግን አንድ ሰው ሲያጠፋ የጥላቻችን መንጋ ህዝብ እያነሱ ህዝብ ላይ እየተለጠፉ መሸቀያ ነው ያደረጉት። የአማራ ልጆች ንቁ። የማዳም ቅመም ብራችሁን አትስጡ። ሺ ቢዘፍኑ ሺ ቢጨፍሩ ይወላችሁ፣ ምንም ለአማራ ህዝብ አይጠቅምም። ዘፈን ከሚዘፍኑለት እስቲ ስለሞቱ ይናገሩ። እውነት የሚወዷችሁ ከሆነ እስቲ ስለ አማራ ንጽሀን የሚገደል የዘር ፖለቲካ ይቅርብንና አንድ ንሁን ወገን አይሙት። መቶ ሃምሳ በአንድ ቀን የተጨፈጨፉ አማራዎች አሉ። ለምን ስለዚያ ያወሩ? ዘፈና ለምንድን ነው የምትሆኑት? ሁሉም ለጥቅማቸው አትጃጃሉ። ለህዝባችሁ ድምፅ ማይሆን ህዝቡን ስራ የሚያስፈታ የአማራን ሞት የሚደብቅ ሰላሳ ሺህ ይዛችሁ ስለ አንድ ህፃን ልጅ። ሁላችንም እኮ አፍቅረን ወንድን እኮ እንትን ብለን እናውቃለን። ይቺ ህፃን ልጅ በቃ አፍቅረዋለች፣ አለቀ። እናት ደግሞ።

አዳምጭ ተፋቀሩ፣ ተዋድዱ። እንዴ ፍቅር ይጠላል እንዴ ጉድኮ ነው። ይህን ቀይም ቡትቻን ብቻ ነው ፍቅር ገባ ለሶሻል ሚዲያ ላይ ቢኖር ልገረሽ ይህ ቡትቻን ብቻ ፍቅር ይጠላል ወይ? እሱ ብቻ እንደወደ ዋጭ ፍቅር ይጠላል ወይ? ብላ ይህን ትረስተዋል። አማራ ፍቅር ግን አለ እነሱኛ የማይችል አንድ ገብታችሁ ስለ ትግራይ ጉዳይ ከእነዚህ ጋር ታወራ። ትግራይ ላይ ምናምን እንደዚህ ተደርጎ ቅርሳችን ኤልትራ ሄድ አልነበረበትም። ጎንደር ቢገባ ለምን ጎንደር ነው ብታወሪ፣ ስለምን ጎንደር ነው ብታወሪ፣ ለእኛ ጎንደርም ኤልትራ እኩል ጠላታችን ነው። አራት ነጥብ ኤልትራ የወሰደውን ቅርስ አንቀን እናስመልሰዋለን። ጎንደርም ቢገባ አንቀን እናስመልሰዋለን። አራት ነጥብ ከእኛ ከተጋሮች ከቲዴፍ የሚያመልጥ አንድ አስ ነገር የለም። የዝም በጠንካራ ውላ አታመልጠን። ምሽ ምን የአማራ ፍቅር ያጣላችሁ ሂዱና ጤናችሁ ላይ መወጠፍ ትችላላችሁ፣ ግን እኛ እያየር አይደለም። አሁን ደንቆሮ እዚች ቤት ነው ገብቶ ሂዶ ቁጭ ብሎ ደግሞ ዋች ሲፈልጉ ሙልጭ አድርገው አማራ ህጻን ልጅ ህጻን ልጅ ቂጡን በአግባቡ ጠርጎ ያልጨረሰ አማራ ህጻን ልጅ መግደል እፈልጋለሁ ምትል ልጅ፣ ጽንፈኛ አማራ ጠል የሆነች ሎዛ ጋ ገብቶ ቁጭ ብሎ ምን ይላለኝ? ደግሞ እንትራቸው እኮ ላይክ ሾርት መመሪዎች ተመልከቱ። እዚህ ጋር ደግሞ አማራ እኮ ጅል ነው። እሷ ጋ ገብቶ ሎዛ ቀሩ ምን ይሏታል? ፍቅር ይጠላል ይጠላል አያችሁ ፍቅር ይጠላል ይኸውላችሁ አየሽ ለዚህ ነው እዚህ ጋ መምጣት ያልፈለገው ማን ጋ ነው የገባው ሩጦ ሂዶ ኤድመንድ ጋ ኩዊሊያ ጋ ሎዛ ጋር እነዚህ ጽንፈኛ ትግሬዎች ናቸው ፅንፈኛ ለትግራይ ህዝብ የማይጠጉም ብዬሽ ነው የማስበው እናቷ ደግሞ ጉራጌ ናት ኦፍ ኮርስ አማራ ሎዛ በጭንቅላቷ ተተክላ እንደዚህ ኦሮሞና አማራን ለማባላት ኦሮሞ ላይ ልጥፍ ብላ አማራን እያንቋሸሸች እየሰደበች ሆነ ብላ የምታደርገውን ነገር ኦሮሞዎች ነቅተውባት ዝም ብለው ነው አይሰጧት ምሩላ። የሚገርምክ የአማራ ልጆች የአማርኛ ዘፈን ስትሰፋ ብንኳን ወደ ቀልብሽ ተመለሽ እንወድሻለን እኮ ሎዛዬ፣ ምናምን ይሏታል ሽለጥለጥ

ፍልጥ ኢትዮጵያ የሙድ እያጫወተች ሌባ ካሬ ኮናት ብታይ ዋሳቱ ጂጂክያ ነው የምትወደው ሮማንን ትናታላይ ጂጂክያን ጅጅክያ ብላ ቁጭ ልክስክሶች አንድ አይነቶች ኩንኩኔ ስብስብ። እኔ እኮ እስከዛሬ ቤተሰቦቿን ሳጣራ ሙሉ አማራ ናቸው። አጣራው ለካሸው ሙደዊ ነው። በእናቷ ኩንኩኔ አለባት።

እንትናኩ ዳርቻ ደረቱን የነፋው ኦሮሞ ነው ያስታውቃል። ያሩሲ እንደው እንዲህ ደረቱን የነፋው ኦሮሞ አትምታ። ማን የገባው ማነው? ያስገባሽ አንቺን ማነሽ? አጋጣሚ ነው እኮ ሰላም ነው ምን ነው አጋጣሚው የገባሽ? አጋጣሚ እኔ እና አንቺ እንተዋውቃለን እንዴ? ውጪ ጤነኛ አይደሉም እንደ ማንም ያስገባት ወይ እኔ ሮማን ዙራ ለአንተ

እኔ እኮ እስከ ዛሬ ቤተሰቦቿ ሳጣራ ሙሉ አማራ ናቸው። አጣራው ለካ ሸውደዊ ነው በእናቷ ኩንኩኔ ያለባት፣ ሸውደዊ ነው በናቷ ኩንኩን ያለባት ቤታየን፣ ቤታየው ኩንኩን አለብሽ የተባልሽ ነው። ተጣላችሁ ደግሞ ቤታየውና ሮማን ተጣላችሁ፣ ደግሞ ተጣሉ። አብረው ሶስቱ እያወሩ ነበር። እቺ ሙድ እያዘች ጂጂክ እያለች በርታ ነው ሶሻል ሚዲያ ፍቅር።